እንግዲህ ምን ልትሆኑ ነው? ምን ልትሆኑ ውዴ? የኔ ነው የኔ ነክ ፍቅር፣ የኔ ነው የኔ ነክ አፍ የፈታሁብክ ባንተ ነው ብሏለች። እና ፀጉሯ ያሳሰባት እሱ ነው፣ እየነቃቀለ ማለት ነው፣ እንደዚህ እያደረገት። እንዴት ነው ፍቅሯ በዚህ በማይረባ ፕራንክ አሳልፋ መሰጣችሁ ይመስላችኋል? ሲያምራችሁ ይቀራል። እነሱ ነገ ታርቀው ሲመጡ ታያቸዋላችሁ። የምር ጉድጓድ ስትቆፍር አረቃ ትቆፍር። አያቸው አይደለ እናንተ ባወራችሁት እናንተ ነው የምትገቡበት ማለት ነው። ኢቨን ራሱ ቢል ያዩ ራሱ እሷም እናንተን አታገቧትም አይደለ እሱንም እንደዛው ማለት ነው። አንዳንዴ አፋችን ሲያወራ የልባችን ይታያል ይባላልና ነገ በእኔ በልጆቼ ምን ይደርሳል፣ በቤተሰቤ ምን ይደርሳል ብላችሁ አርቃችሁ ጉድጓዱን ቆፍሩት ማለት ነው። እና እና ዛሬ የሆነ ነገር አለ ብዬ አስባለሁ። እንጠብቃለን ማታ ማለት ነገራቶቹ ሙሉ በሙሉ ባይፈቱም ብቻ ዛሬ የሆነ ነገር ያስታውቃል። እስከ ዛሬ ቪዲዮ ስትለቅቅ መሟ ማንም ሰው ሪፖስት አታደርግም። ዛሬ ቤኪ ፍፄ ስምሪ አሁንም አንድ የሆነ ሰው አድርጋለች፣ ማለት ነው። እሱ ያ ማለት ነገራቶቹ ቀርበዋል ማለት ነው፣ ለመፍታት ማለት ነው። ያ ደግሞ እግዚአብሔር በሰዓትና በቦታው በጊዜው እንደሚያስተካክልላቸው ተስፋ አለን። ያስተካክልላቸው።